ከቁርአን ከሐዲት እና ከመሰሎቻቸው የተወሰዱ እንደመሆኑ ሁሉ ነገር ግን የሰው ልጅ በለት ተዕለት ኑሮ ውስጥ በተለይ ደግሞ አዋቂዎቻችን፣ ሰለፎቻችን፣ ታላቆቻችን ካገኙት ጥበቦች በውስጡ ከተጠቀሙት ጥበቦች የበለጠ ትኩረት ሰተን አብረን ለመወያየት እንሞክራለን። ናም እነዚህ ጥበቦች ሰዎች

እንከን የሌለው ይሄ ጥበብ ለእኛ ህይወታችንን በደስታችን ጊዜ ይሁን በችግሮቻችን ጊዜ ይሁን የምናስተነተንበትና የምንማርበት፣ ችግሮቻችንን እንዴት ማለፍ እንዳለብን ደስታዎቻችንን እንዴት ማሳለፍ እንዳለብን የምንማርበት ነው። አዎ የሰው ልጅ በተፈጥሮ ከአንዳንድ ሰዎች ከልምድ ያገኙትን ጥበብ ተቀብሎ በቀላሉ ይሰራበታል። ለምሳሌ በጥናትና በምርምር የሚገኙ ነገሮች አሉ። ይሄ ጥናትና ምርምር የተደረገበት ነገር፣ እነዚያ ጥናትና ምርምር ያደረጉበት ነገር ለረጅም ጊዜ ነው ጊዜ የወሰደባቸው። እነሱን የተመራመሩት ነገር ለምሳሌ ምሳሌ ነው። ረጅም ጊዜ ነው የወሰደባቸው፣ እኛ ግን በቀላሉ ነው ያገኘ ነው። ለምሳሌ በአሁን ሰዓት መኪና እንሳፈራለን መኪና ዝም ብሎ ከመሬት በቅሎልን ወይ ተወልዶ የመጣ አይደለም። አላህ ሱብሓነሁ ወተዓላ ለሰዎች በሰጠው ጥበብ ተመራምረው ብዙ ነገሮችን ሞክረው ወድቀው አስተካክለው ዛሬ እንጠቀምባቸዋለን በቀላሉ። እንደዚያ ሁሉ አውሮፕላኖችን ውሰዱ፣ ስንት ሰዎች ሞተውበታል። ይህን ነገር ከግብ ለማድረስ ውጤቱ ላይ ለመድረስ እኛ ግን ዛሬ ትኬት ቆርጠን ብቻ አውሮፕላኑን ተሳፍረን መሄድ ነው። አያችሁ፣ የስንት ረጅም ጊዜ ጥበብ እኛ በቀላሉ ተጠቀምን ማለት ነው። እንደዚያው ሁሉ እንደዚያው ሁሉ እነዚህን ዛሬ የምናወራቸውን ኢንሻአላህ ከእንግዲህ ወዲያ ለሰላሳ ክፍል የምንወያዩባቸውን በአጭሩ እነዚህን ጥበቦች አንድ በአንድ እንዳልነው ከተለያዩ ምንጮች እንሻአላህ በቀላሉ እንጠቀምበት ዘንድ ተስፋ አደርጋለሁ። እኔንም ተናጋሪውን እናንተንም ታዳሚዎችን የሚጠቅም አላህ ስብሓነሁ ወተዓላ ያደርገው፣ ያ ረብ ልዓለሚን። አው እነዚህ ጥበቦች ውበታቸው የሚለካው አላህ ስብሓነሁ ወተዓላ እንድንጠቀምበት ሲያደርገን ነው። ነገሮችን አላህ ስብሓነሁ ወተዓላ ውበታቸውን አሳውቆን ውስጠ ጥበባቸውን አስተምሮን የምንጠቀምበት ያደርገን ያ ረብል ዓለሚን ያ ሐዩ ያ ቀዩም። ጠብን እንዳልኳችሁ እነዚህ ጥበቦች ልዩ በርካቶች እንደመሆናቸው ሁሉ እኛም በነዚህ በሚቀጥሉት ሰላሳ ክፍሎች ውስጥ ኢንሻአላህ የተወሰኑትን አንዳንዶቹን እንጠቀማለን፣ በመመካከር በመወያየት፣ አይነት ናም በውይይት መልክ ምክንያቱም አንዳንድ ጊዜ እገሌ እኮ እንበል ምሳሌ ትምህርት ቤት ወይ ደግሞ ሆስፒታል ሄደ የሆነ ችግር ገጥሞት ነው ሄደው ያን ችግር እኮ እንደዚህ እንደዚህ አይነት ሆስፒታል ሄጄ እንደዚህ አይነት መፍትሔ አግኝቻለሁ ይላል። ታዲያ ይሄ ሰው ለሚነግረው ሰው መንገዱን እንዳይረዝምበት አሳጠረለት። እዚያ አይነት ቦታ እንደዚህ አይነት መፍትሔ መፈለግ ጠቃሚ መሆኑን አሳወቀው ማለት ነው። እንደዚያው ሁሉ እኛም ኢንሻአላህ ዛሬ እነዚህ የምናወራቸውን ኢንሻአላሁ ተዓላ ነገሮች በኢዝንላህ እንደዚህ የምንጠቀምበት ያደርገን። ለምሳሌ አንድ ሰው በሆነ ጉዳይ ላይ እኔ ሊመክረ ይመጣ ወይ ደግሞ ከእኔ ምክር ፍለጋ መጣ እኔ ዘንድ፣ እኔም ወይም ምክሩንም እሰማለታለሁ ወይ ደግሞ እንዲመክረው የመጣ ከሆነ ሊመክረውም ይገባኛል። ለምሳሌ እንበል አንድ ሰው የሆነ የቸገረው ነገር አለ በዚህ ያ የቸገረው ነገር እንበል ሰዎች ተንኮል እየሰሩበት ተቸገረ እሱ ሁሌ ደግ ይሰራል ደግ ነው የሚውልላቸው ማስመሰል አይደለም ሐቂቃ ነው እንደዛ የሚያደርገው ታዲያ እንዴት ልወጣ ቸገረኝ እኮ ይላል ይሄ ነገር ደግሞ ብዙ ሰዎች የገጠማቸው ይመስልኛል ከምትሰሙኝ መካከል እና እንዴት ላድርግ ብሎ ሲጠይቀን እኔ አላህ ሱብሓነሁ ወተዓላ ተገቢ በሆነ ከኔ በሚወደው መልኩ ልመክረለት ይገባኛል። ለምሳሌ ወመን የተቅ ላ የጅአል ለሁ መክረጃ፣ አላህን የሚፈራ ሰው ከችግሮች ሁሉ ለነገሮች ሁሉ መፍትሄ ያደርግለታል መውጫ ያደርግለታል ብዬ ምክሬን እጀምራለሁ። ምሳሌ ነው፣ ምሳሌ ነው ኦኬ እና እለዋለሁ። ታዲያም ይሄ ሰው አሁን ወደ የታመጣውት

ምን እለዋለሁ? ሀል ጀዛኡል ኢሕሳን ኢለል ኢሕሳን። እሱ ደግ አደለ የዋለው አሁን ደግን የዋለው ታዲያ፣ እንዴት ላድርግን? ያለኝ እኔም አስታውሰው አለው። ሀል ጀዛኡል ኢሕሳን ኢለል ኢሕሳን ደግ የዋለ ሰው፣ ደግ የሰራ ሰው ምንዳው ብድሩ ደጉ ሊዋልለት ነው የሚገባው በሰው ልጅ ደረጃ አላህ ዘንድስ ምንም ጥርጥር የለውም። አያችሁ አሁን አላህ ስብሓነሁ ወተዓላ ይሄን ሰው በደግ እንደሚክሰው ምንም ጥርጥር እንደሌለው ላስታውሰው ይገባኛል። ሀልጀዛኡል ኢሕሳን ኢለል ኢሕሳን አንተ ደግ እስከዋልክ ድረስ አላህ ስብሓነሁ ወተዓላ ዘንድ የሚጠብቅህ ምንም አትጠራጠር ደግ ነው። ይሄ ደግ ነገር ደግሞ በዝች ዱንያ ሊሆን ይችላል፣ በአኼራም ሊሆን ይችላል። ሁለቱንም አንድ ላይ ሊያደርግልህ ይችላል። በዚህ ዱንያ ክሶ አንተ ለዋልከው ደግ ሰዎች ለአንተ ደግ ይውላሉ ባላሰብከው ቦታ

በቅርቢቱ ወይ ደግሞ ከጊዜ በኋላም ቢሆን እናም ይሄን ነገር ልናስታውሰው ይገባል። ለራሴም እኔ አስታውሼ ይሄን ወንድሜንም ላስታውሰው ይገባኛል። ናም ስለዚህ አንተ ወንድሜ፣ ስለዚህ አንቺ እህቴ ልብ ብለሽ ስሚኝ፣ አንተ ወንድሜ ልብ ብለህ ስማኝ። ሰዎች በእኔ ላይ ክፋት ሰሩ ብለህ አንተ ክፉ እንዳትሰራ፣ አንቺ ክፉ እንዳትሰሪ ለምን

ክፉ የሰራህ ከሆነ ግን ክፉ የምታስብ ከሆነ ግን ደግን በክፋት የምትመልስ ከሆነ ግን እች ያችኑ እችን ነፍስ ልታስደስታት በሰዎች ላይ ክፋት ሰርተህ የምትደሰት ከመሰለህ ተሳስተሃል። በዝች ዱንያና በአኽራም ደስታ ታጣል። ተጠንቀቅ። ለምን ለምን አልጀዛኡ ምን ጅንስ ልዐመል ብለዋል ነቢይ ሰለላሁ ዐለይሂ ሰለም አንተ ብድርህ የሚመለስልህ ወይ ደግሞ የሰራሁን የምትመነዳው አንተ በሰራኸው አይነት ነው ምን ብለናል ቅድም አሰንቱም አሰንቱም ሊአንፉሲኩም ደግ ከዋል ክደዚች ለነፍስያ ነው ደግ የምትውለው አላህ እንደዛ ሁሉ በዚች ዱንያና በአኪራ ደግን ይውልልሃል ካልሆነ በአንጻሩ ከሆነ ግን እንደዚያው ውጤቱ አንተ በሰራኸው ነው የምታገኘው ናም። አንድ ሰው አንድ ሰው ስንዴ ዘርቶ እሾህ አያጭድም፣ ወይ ደግሞ በተቃራኒው እሾህ ዘርቶ ስንዴ አያጭድም። እንደዚያው ማለት ነው። ስለዚህ እንጠንቀቅ። ሰዎችን ስንመክርም ወደ ደግ እንምከር። ሰዎች ደግ ከዋሉልንም ደግ እንዋልላቸው። ክፋት አንተኑ ነው የሚጎዳ